ሰላም የሻማ አካዳሚ ተማሪዎች፣ ሰላም ቴቭ ያላችሁበት ይረስልኝ። መምህር አቤል ከእናንተ ጋር ቆይታ አደርጋለሁኝ። በዛሬው ትምህርታችን የምንመለከተው ከአጫጭር ንባቦች ተነስተን ረጃጅም ንባቦችን እያነበብን እንማማራለን። አብራችሁን ቆዩ። አመሰግናለሁኝ። ኦኬ፣ የመጀመሪያው እዚህ ላይ የምትመለከቱት አጭር አረፍተ ነገር እሱን ነን አነብላችሁና እናንተም እያነበባችሁ ምን ያህል ትክክል እየሆነችሁ እየተከታተላችሁ አብራችሁኝ እያነበባችሁ የአማርኛ የማንበብ ልምዳችሁን ማዳበር ትችላላችሁ ማለት ነው። እሺ የመጀመሪያው የመጀመሪያው ቃል አባት፣ አባት ልጁን ያስተምራል። ኦኬ ቀስ እያላችሁ አባት ልጁን ያስተምራል። ኦኬ፣ ስለዚህ ይሄን ካልኩኝ በኋላ ባንድ አሁን ያው እየለያያችሁ ታነቡትና ከዚያ በአንድ ድምፅ ለማለት ትሞክራላችሁ ማለት ነው። አባት ልጁን ያስተምራል። አባት ልጁን ያስተምራል። ትክክለኛው አነባበብ ይሄ ነው ማለት ነው። ስለዚህ ይሄ አራት ነጥብ ያለበት አራት ነጥብ ያለበት ይሄ አራት ነጥብ ይሄ የመጨረሻው አራት ነጥብ አንድ ሁለት ሶስት አራት አራት ነጥብ ላይ ሲዘጋ ተዘጋ ይባላል። ነገሩ ተዘጋ ይባላለኝ ወይም ደግሞ ንግግሩን ጨረስኩት አሳረፍኩት ማለት ነው። ስለዚህ አረፍተ ነገር የተባለ ለዚያ ነው። ስለዚህ አባት ልጁን ያስተምራል ካልኩኝ በኋላ ርፍ ማድረግ አለብኝ። ሀሳቡ አለቀ ማለት ነው። ሀሳቡ አለቀ ማለት ነው። እሺ በመቀጠል ደግሞ በመቀጠል ደግሞ ሌላኛው አረፍተ ነገር ሌላኛው አረፍተ ነገር እናነባለን። እሺ የመጀመሪያው እናንብ። ዳዊት ዳዊት፣ ጎልያድን፣ ጎልያድን ምን አለ ገደለ። እሺ አሁን በአንድ ላይ ዳዊት ጎልያድን ገደለ። ዳዊት ጎልያድን ገደለ። ትክክለኛው ንባብ ይሄ ይሆናል ማለት ነው። ይሄ ይሆናል ማለት ነው። ስለዚህ እንደዚህ እያደረጋችሁ እናንተም እያቆማችሁ ትለማመዳላችሁ ማለት ነው። እሺ በመቀጠል በመቀጠል፣ እስኪ በመቀጠል ይህን እስኪ እናንበው። ትናንት ትናንት። አሁን ብዙ ሰዎች አሁን እነዚህም ሁለቱን ናንና ንን ወይም አንድ አይነት የፊደል ቤተሰቦች በንባብ ጊዜ ሲመጡ ለማለት ይቸግረናል። ግን ምን መሰላችሁ በደምብ በትክክል ለይታችሁ ማለት ነው። መፍራት አያስፈልግም። ኦኬ፣ አትፍሩ። ስለዚህ ና ን ትናንት ትናንት ብላችሁ ማንበብ ይገባል። ስለዚህ በዚህ ሁኔታ ሌሎችም ንባቦች ተመሳሳይ የሆኑ የፊደል ቤተሰብ ያላቸው በአንድ ቃል ውስጥ ሲመጡ ለይታችሁ ማለት አለባችሁ። አትፍሯቸው ማለት ነው። ትንሽ ያስቸግሩናል። እንዲህ አይነት ቃላቶችን መለማመድ ይገባል ማለት ነው። ያየሁት ያየሁት፣ ትናንት ያየሁት ሰው፣ ሰው ይህ ነው። ኦኬ ኦኬ። እስኪ በአንድ ላይ እናነበው። ትናንት ያየሁት ሰው ይህ ነው። ትናንት ያየሁት ሰው ይህ ነው። አያችኋለን። እንደዚህ ጠቅልል አድርጋችሁ በአንድ እስከ አራት ነጥቡ እስክትደርሱ ድረስ ማለት መቻል አለባችሁ ማለት ነው። ትናንት ያየውት ሰው ይህ ነው ብለን እናነባለን ማለት ነው። እና እንደዚህ እያረጋችሁ ቀስ እያረጋችሁ መነባብን የአማርኛ ንባብን መልመድ አለባችሁ ማለት ነው። ምክንያቱም የአማርኛ ንባብ ፊደላቶች፣ የአማርኛ ቋንቋ ፊደላቶች ብዙ ስለሆኑ በንባብ እንደዚህ እያረጋችሁ ቀስ እያረጋችሁ ካልተለማመዳችሁ ለማዳበር ትንሽ ትቸገራላችሁ። ኦኬ እሺ የመጨረሻው ቀላል አረፍተ ነገር ልጄ ልጄ ወደ ተማሪ ቤት ዘወትር ይሄዳል። ልጄ ወደ ተማሪ ቤት ዘወትር ይሄዳል። ልጄ ወደ ተማሪ ቤት ዘወትር ይሄዳል። እንደዚህ አድርጋችሁ ካነበባችሁ ልክናችሁ ማለት ነው። ልክናችሁ ማለት ነው። ኦኬ፣ እስኪ አሁን ደግሞ ሁሉን አንድ ጊዜ እያነበብን እንመልከተው። ሁሉንም አረፍተ ነገሮች ከመጀመሪያው ጀምረን፣ አባት ልጁን ያስተምራል። ዳዊት ጎልያድን ገደለ። ትናንት ያየውት ሰው ይህ ነው። ልጄ ወደ ተማሪ ቤት ዘወትር ይሄዳል። ኦኬ፣ አሁን ከፈጠንኩባችሁ እናንተ እያቆማችሁ ተለማመዱ ማለት ነው። እያቆማችሁ እያቆማችሁ ተለማመዱ ማለት ነው። ተለማመዱ ማለት ነው። እስኪ ፈጠን አድርጌ ደግሞ አንድ ጊዜ ልበልላችሁ። አባት ልጁን ያስተምራል። ዳዊት ጎልያድን ገደለ። ትናንት ያየው ሰው ይህ ነው። ልጄ ወደ ተማሪ ቤት ዘወትር ይሄዳል። ስለዚህ እንደዚህ እያረጋችሁ ፍጥነትን ማምጣት ትችላላችሁ ማለት ነው። ፍጥነትን ማምጣት ትችላላችሁ። ግን እንዳልኳችሁ ቀስ እያደረጋችሁ እያንዳንዱን ቃል በሂደት እየተለማመዳችሁ እየተለማመዳችሁ ፈጣን አንባቢ መሆን ትችላላችሁ ማለት ነው። ፈጣን አንባቢ መሆን ትችላላችሁ ማለት ነው። አሁንም እንደዚሁ ቀላል አረፍተ ነገሮችን እናያለን ማለት ነው። አብራችሁን ቆዩ ማለት ነው። እየጻፋችሁ ደብተሮቻችሁን በዚህ ስልክ ቁጥር እየደወላችሁ ቴሌግራም ላይ ብታናገሩን ቴሌግራም ግሩፕ አለን፣ እንዲሁም ደግሞ ዋትሳፕ ግሩፕም አለን። ከሱ አይደል እያደረግናችሁ እየጻፋችሁ እየለቀቃችሁ መማር ትችላላችሁ ማለት ነው። ሌሎችም እንደዛ እየተማሩ ስለሆነ ኦኬ ኦኬ፣ ይሄንን ደግሞ ሙሉ ንባብ እንዴት እናንብብ። እሺ አሁን ምንድን ነው ያሉትን ፊደላቶች በደንብ መመልከት ነው። አሁን ከመጀመሪያው ቃል ውስጥ የትኞቹ ፊደላቶች እ ተጠቅመናል የሚለውን መለየት ነው። ስለዚህ ክብር፣ ክብር፣ ክብር ኦኬ ያለ ያለ ክብር ያለ እ ነጻነት ነጻነት አይገኝም። አይገኝም። አሁን እያንዳንዱን እያላችሁት ስትሄዱ ምንም ሀሳቡ አይመጣላችሁ። ምን ለማለት እንደተፈለገ የግድ የምናደርጋችሁ ማንበብ አለባችሁ። ክብር ያለ ነጻነት አይገኝም ብላችሁ ማንበብ መቻል አለባችሁ። እንዲህ አድርጋችሁ ስታነቡ ለሌሎችም ተሳሚነት ይኖረዋል፣ ለእናንተም ደግሞ ግልጽነት ይኖረዋል ማለት ነው። ግልጽነት ይኖረዋል ማለት ነው። ክብር ያለ ነፃነት አይገኝም። ክብር ያለ ነፃነት አይገኝም። እስኪ እንደዚህ ያደረጋችሁ እየጻፋችሁ ደብተራችሁ ላይ ተለማመዱ ማለት ነው። ተለማመዱ። ኦኬ። በመቀጠል በመቀጠል፣ ቀጣዩ አረፍተ ነገር አሁን ቅጥ ያለው ነው ይሄ ቃል በሚል ቅጥ ያለው ማለት ነው። በትዕግስት በትዕግስት ሁሉ ይገኛል በትዕግስት ሁሉ ይገኛል፣ በትዕግስት ሁሉ ይገኛል ብዬ ፈጠና አድርጌ አነበዋለሁ ማለት ነው። ፈጠና አድርጌ አነበዋለሁ ማለት ነው። እሺ ሶስተኛ ቀላል አረፍተ ነገር ሶስተኛ ቀላል አረፍተ ነገር፣ እርሱ በወንበር ላይ ተቀምጧል። ተቀምጧል። ይህ ፊደል አወቃችሁትኝ፣ ድርብ ድምፅ ያለው ወይም ሁለት ድምፅ ያለው የጠን ዝርያ የሚመስል ፊደል ነው፣ ማለት ነው። ጧ ነው ተብሎ የሚጠራው። እሺ፣ ጧ አንዱን ፊደል ካሳሳታችሁት ንባቡ አይመጣላችሁም። ንባቡ አይመጣላችሁም። ኦኬ፣ ስለዚህ እርሱ በወንበር ላይ ተቀምጧል፣ እርሱ በወንበር ላይ ተቀምጧል ብዬ በአንድ ላይ እንደዚህ አድርጌ አነበዋለሁ ማለት ነው። አነበዋለሁ ማለት ነው። ኦኬ በመቀጠል የመጨረሻውን ቀላል አረፍተ ነገር ለዚህ ገጽ ለዚህ ገጽ የመጨረሻውን አረፍተ ነገር ላሳያችሁ። በጥቂቱ የታመነ በብዙም ይታመናል። ኦኬ፣ በጥቂቱ የታመነ በብዙም ይታመናል። በጥቂቱ የታመነ በብዙም ይታመናል። በጥቂቱ የታመነ በብዙም ይታመናል ብዬ አረፍተ ነገሩን አንብቤ እቋጫለሁ ማለት ነው። እቋጫለሁ ማለት ነው። እስኪ አሁን ደግሞ እነዚህንም ሁሉም በአጠቃላይ ስንት አረፍተ ነገሮች ናቸው? አረፍተ ነገር ማለት መጨረሻው አራት ነጥብ መኖር አለበት። ስለዚህ አራት ነጥብ ወንድም ብላችሁ መቁጠር ነው። አራት አረፍተ ነገር ማለት ነው። አራት አረፍተ ነገር ስለዚህ እነዚህን አረፍተ ነገሮች እስኪ በአንድ እያረኩላንብላችሁ የመጨረሻ ኦኬ። ዝግጁ ናችሁ? እሽ ክብር ያለ ነፃነት አይገኝም። በትዕግስት ሁሉ ይገኛል። እርሱ በወንበር ላይ ተቀምጧል። በጥቂቱ የታመነ በብዙ ይታመናል። ስለዚህ እንደዚህ እያረጋችሁ እያነበባችሁ የንባብ ልምምዳችሁን ማሳደግ ትችላላችሁ ማለት ነው። አሁን ደግሞ እስኪ ረዘም ያለ ሀሳብ ያላቸውን አረፍተ ነገሮች እንዴት እንደምናነብ እንማማራለን ማለት ነው። ኦኬ እሽ ረዘም ያለ ሀሳብ ያላቸውን አረፍተ ነገሮች እንዴት እንደምናነብ እንመለከታለን። ኦኬ ኦኬ። እሺ እስኪ የመጀመሪያውን ክፍል እናነባው። ክፉ ነገርን ሰርቶ ክፉ ነገር አያገኘኝም ማለት ትልቅ ስህተት ነው። እሺ፣ እስኪ አሁን በአንድ ላይ ክፉ ነገርን ሰርቶ ክፉ ነገር አያገኘኝም ማለት ትልቅ ስህተት ነው ብዬ አነባዋለሁ ማለት ነው። እሺ አሁን ደግሞ እስኪ ይህንን ጨምረውና በአንድ አድርገን እናነባው። አሁን ይሄ የሚያመለክተን አላለቀም ነው፣ ሀሳቡ እንዳላለቀ ነው የሚያመለክተን። ምን ይባላለኝ? ድርብ ሰረዝ ይባላለኝ። እሺ በክፉ ስራቸው የጠፉ ብዙ ናቸውና ይሁላችሁ አሁን ይሄ ሁሉም ከላይ ጀምሮ እስከታች ታች ይሄ ሁሉም አንድ ሐሳብ ነው ያለው ማለት ነው። አንድ ሐሳብ ነው ያለው ማለት ነው። ስለዚህ አንድ ሐሳብ ያለውን ይህንን እስኪ በአንድ አርገና ነበው ማለት ነው። በአንድ አርገና ነበው። ክፉ ነገርን ሰርቶ ክፉ ነገር አያገኘኝም ማለት ትልቅ ስህተት ነው። በክፉ ስራቸው የጠፉ ብዙ ናቸውና። ኦኬ። አያችሁ ክፋት ምን ያህል እንደሆነ ነው የሚያስረዳ ዋና ሀሳቡ ማለት ነው። እሺ አንዴ፣ ልድገምላችሁ ክፉ ነገርን ሰርቶ ክፉ ነገር አያገኘኝም ማለት ትልቅ ስህተት ነው፣ በክፉ ስራቸው የጠፉ ብዙ ናቸውና ብዬ በአራት ነጥብ እዘገዋለሁ ማለት ነው። እዘገዋለሁኝ ይህ አይነት ሀሳብ ያለው አንድ ሙሉ ሀሳብ ሆኖ ግን በብዙ ቃላቶች ውስጥ የተገነባ አረፍተ ነገር ነው ማለት ነው። ስለዚህ ይህንን ማንበብ ከቻላችሁ ንባባችሁ የንባብ ክህሎታችሁ አድጓል ማለት ነው። እሺ፣ ኦኬ፣ ሌላ እንድንይና እስኪ እንጨርሳለን ማለት ነው። የዛሬው ትምህርታችን መከራና፣ ና ናን ፊደል እንዳትረሱ እሺ፣ የሚያያይዝ ነው እሺ፣ ሁለትን ቃል የሚያያይዝ ነው። መከራና ደስታ ለአንድ ሰው የተሰጡ መከራና ደስታ ለአንድ ሰው የተሰጡ አላለቀ ማለ የተሰጡ፣ ምን? ኦኬ የተሰጡ ወይም በአንድ ሰው ብቻ። እስከዚህ ያለውን እንደገና እናነበው። መከራና ደስታ ለአንድ ሰው የተሰጡ ወይም በአንድ ሰው ብቻ የመጡ አይደሉም የመጡ አይደሉም። ስለዚህ አራት ነጥቡ ትመለከቱታላችሁ። ይሄ አንድ ሙሉ ሀሳብ እዚህ ላይ እንዳለቀ ሀሳቡ እንዳለቀ የሚያመለክትልን ነው ማለት ነው። እስኪ አሁን ከላይ አንስተን በአንድ እናነባው። መከራና ደስታ ለአንድ ሰው የተሰጡ ወይም በአንድ ሰው ብቻ የመጡ አይደሉም ይለናል ማለት ነው። ስለዚህ መከራና ደስታ ለአንድ ሰው የተሰጡ ወይም በአንድ ሰው ብቻ የመጡ አይደሉም ብዬ አነባለሁኝ ማለት ነው። ስለዚህ ቤተሰቦች እንደዚህ እያረጋችሁ እራሳችሁን አስተምራችሁ በዩትዩብ ብቻ በዩትዩብ እንደዚህ እየተመለከታችሁ እናንተ ሰብስክራይብ፣ ላይክ እያረጋችሁ እኛን እያባረታችሁ እኛም ደግሞ ለእናንተ ለንባብ የሚያስለምዳችሁን ንባብ እየለቀቅንላችሁ ራሳችሁንም ሌሎችንም እንድታስተምሩ ማለት ነው። ይህን ለማለት ወዳለሁኝ ስለነበረኝ ጊዜ እጅግ አድርጌ አመሰግናለሁ። ከዚህ በተረፈ ከእኛ ጋር መማር የምትፈልጉ በግል እንዲሁም ደግሞ በግሩፕ በኦንላይን ክላስ ተይዞ በኦንላይን አንዳንድ ሰዓት በሳምንት እያስተማርን እንገኛለን። መማር ትችላላችሁ፣ በዚህ ቁጥር መደወል ትችላላችሁ። እናመሰግናለን።